አሜን! ኢየሱስ ጌታ ነው፣ ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። እንደ ጌታ ያለ ማንም የለም። አሜን። እስቲ መልካም ይሆንልሃል በሉት። ሃሌሉያ። ጌታ መልካም ያደርግልሃል በሉት። ኢየሱስ ጌታ ነው። ጻድቁን ምን ይሆንልሃል በሉት ይላል። በቃ ጻድቅ ከሆነ አጠገባችሁ ያለው መልካም ይሆንልሃል በሉት። ሃሌሉያ። መልካም ብቻ ነው የተመደበልህ። አሜን። ኢየሱስ ክርስቶስ ጌታ ነው። ገላትያ መጽሐፍ ምዕራፍ ሶስት ላይ ነው የነበርነው። ሁላችንም ገላትያ መጽሐፍ ምዕራፍ ሶስትን እናወጣለን። ኢየሱስ ለዘላለም ጌታ ነው። ገላትያ ላይ ጌታ ያስተማረን ነው አይደል? ድንቅ ጊዜ ነበረን ባለፈው። ሃሌሉያ አዎ፣ የእግዚአብሔር ቃል በጣም ይገርማል። ክብር ለእግዚአብሔር ይሁን። አሜን። ዋው ገላትያ ምዕራፍ ሶስት ከአንድ ጀምሮ እስከ አምስት ያለውን ሁላችንም አንድ ላይ እናነባዋለን። እኩልና አንብበው አንድ ሁለት ሶስት እሺ። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። አደለ ነበረ ነው ነበረ። ከሆነ ፓስት ቴንስ ነበር። ይልና ከዛ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ደግሞ ፕሬዘንት ያሁን ነገር ነው። ኦኬ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይልና ቁጥር ሁለት ላይ ይህን ብቻ ከእናንተ እንድማር እወዳለው። አንብቡት ከኔ ጋር አብራችሁ። በህግ ስራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንዲህን የማታስተውሉ ናችሁን? በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁ ትፈጸማላችሁ ሳይሆን ትፈጸማላችሁን። አክቹዋሊ ቋንቋው ፍጹም ለመሆን ትፈልጋላችሁን ማለት፣ ትፈጸማላችሁ፣ ትጨርሳላችሁ ሳይሆን ፐርፌክት ለመሆን ትፈልጋላችሁ ወይ ነው ትፈጸማላችሁን። ይልና በውኑ ከንቱ እንደሆነስ እነዚህ ያለ መከራ በከንቱ ተቀበላችሁን? ከዛስ እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ተአምራት የሚያደርግ በህግ ስራ ነውን? ወይስ ከእምነት ጋር በሆነ መስማት ነው ይላል። ኢየሱስ ጌታ የተወሰኑ ነገሮችን ልጠይቃችሁና፣ እናንተም እየተሳተፋችሁ እስቲ ንገሩኝ። አሁን ካነበባችሁት ላይ ነበረ ነበረ ያላቸው ነገር ወይም ደግሞ በእናንተ መካከል እየሆነ ነበረ ወይም ሆኗል ያላቸው ነገሮች ምን ምንድናቸው? ምን አግኝታችኋል ከዚህ ውስጥ እዚህ መመለስ ይቻላል። የመጽሐፍ ቅዱስ ትምህርት ስለሆነ ምን ነበራችሁ፣ ወይም ምን አግኝታችኋል ብሏቸው ነበር እ እ ኢየሱስ ክርስቶስ አይደል በአይናቸው ላይ ተስሎ ነበር። ሌላስ፣ ሌላ ምን አያችሁ? አይዟቸው አትፍሩ። ከቁጥር አንድ እስከ አምስት ባለው ቦታ ላይ ምን ምን ነበረ? እነሱ ጋር ምን ምን እየሆነ ነበር? ምን ምን እየተፈጸመ ነበረ? በመንፈስ ጀምረው ነበረ። በመንፈስ ጀምረው ነበር። ሌላ አምስት ስድስት ነገር ማግኘት ትችላላችሁ። አሁን መጀመሪያ እሺ፣ ቁጥር አንድ ላይ አይደለም ኢየሱስ ክርስቶስ በአይናችሁ ፊት አይደለም እንደተሰቀለው ነው ተስሎ ነበረ። ቁጥር ሁለት ላይ ደግሞ መንፈስ ቅዱስን ተቀብለው ነበር አይደለ? መንፈስን ተቀበላችሁንም ይልቅ አላል። መንፈስ ቅዱስን ተቀብለዋል። ከዛ ቁጥር ሦስት ደግሞ በመንፈስ ጀምራችሁ በመንፈስ መኖር ጀምረው ነበር፣ በመንፈስ መንቀሳቀስ ጀምረው ነበር እ ቁጥር አምስት ላይ ደግሞ ምን የሚል ነገር አለ? ከቁጥር አምስት በፊት ቁጥር አራት ላይ ስለ ወንጌል መከራ መቀበል ጀምረው ነበር፣ መከራ የሚቀበሉ ነበር። ቁጥር አምስት ላይ ደግሞ በመካከላቸው ተአምራቶች፣ ምልክቶች መሆን ጀምረው ነበር። ኦኬ፣ አሁን እነዚህ ነገሮች መቼ ነው የሆኑት? እነዚህ አሁን የዘረዘርኳቸው ነገር ኢየሱስ ክርስቶስ በዓይናቸው ፊት ተስሎ የነበረው እንደ ተሰቀለ ሆኖ ተስሎ የነበረው፣ መንፈስ ቅዱስን የተቀበሉት፣ በመንፈስ መመላለስ የጀመሩት፣ መከራ ተቀብለው የነበረው፣ ታምራትና ድንቅ እነሱ ላይም በነሱ እጅም ይሆን የነበረው መቼ ነው? መጀመሪያ አይደለም። ወንጌልን ተቀብለው ወንጌልን ሰምተው ከእምነት ጋር የሆነ መስማት የሚል ቃል አለ። ቲማችን እሱ ነው፣ የዚህ ቲም እሱ ነው፣ የዚህ የሮብ የሮብ ትምህርታችን ከእምነት ጋር የሆነ መስማት ነው። ከእምነት ጋር የሆነ መስማት ማለት ምን ማለት መሰላችሁ? ለማመን መስማት ማለት ነው። ወይም ደግሞ በእምነት ውስጥ ሆኖ መስማት ማለት አንድ ላይ መስማቱም ከእምነት ጋር መስማት ጋር አብሮ ነው አይደለም መስማቱም ማመኑም ምን የሆነ አንድ ላይ የሆነ ማለት የእግዚአብሔርን ቃል ልታምነው ልትቀበለው እውነት ነው ብለ ትክክል ነው ብለ ምን ስታረቅ፣ ስታነብ ትክክል ነው ብለ ስትሰማ፣ አሁን የተሰበከላቸው ወንጌል ደግሞ ምንድ ነው? ኢየሱስ ክርስቶስ በሰራው ሥራ ምክንያት ጻድቆ ናቸዋል። ኢየሱስ ክርስቶስ በሰራው ስራ ምክንያት የእግዚአብሔር ልጆች ሆናቸዋል። ኢየሱስ ክርስቶስ በሰራው ስራ ምክንያት ገብቷቸዋል፣ መዳንን አግኝታቸዋል። እነዚህን ነው በወንጌል የሰሙት። ወይም ደግሞ በጸጋ በነጻ እግዚአብሔር ከፍቅሩ የተነሳ እነዚህን ነገሮች ሰጥቷቸዋል ሲሏቸው፣ እነሱ ደግሞ ያንን ነገር ነኝ ብለው ሲቀበሉ በመንፈስ ነበሩ። ይዛ ነው ከቁጥር አንድ ጀምሮ ያብራራ ነው። እንሂድ የመጀመሪያው ወንጌል ሲሰበክላቸው በጸጋ ነው የዳናችሁት፣ እግዚአብሔር ይወዳችኋል፣ እግዚአብሔር ያፈቅራችኋል ሲባሉ ኦኬ፣ የተሰራላቸውን ነገር በወንጌል የተሰበከላቸውን ነገር እውነት ነው ብለው ሲቀበሉ በአይናቸው ላይ ማን ተሳለ? ኢየሱስ ክርስቶስ እንደተሰቀለ ሆኖ ተሳለ። እንደተሰቀለ ሆኖ ተሳለ ማለት ማለት ነው፣ መስቀሉ ላይ የተደረጉት ነገሮች በሙሉ ሪል ሆኑላቸው። መስቀሉ ላይ የተፈጸመው ነገር በሙሉ ሪል ሆነላቸው። ማለትም ምን ማለት ነው? በመስቀል ላይ ኃጢአቴ ተወግዶልኛል። በነገራችን ላይ መጽሐፍ ቅዱስ ስናጠና በመስቀል ላይ የተቀበልነው ነገር እንዳለ መጽሐፍ ቅዱስ አይናገርም፣ የተወሰደልን ነገር እንዳለ እንጂ። ኦኬ በመስቀል ላይ ኃጢአት ተወስዶልናል። መስቀል ላይ ምንም አልተሰጠንም እኮ። ኦኬ በመስቀል ላይ ኃጢአት ተወስዶልናል መርገም ተወስዶልናል። ኩነኔ ተወስዶልናል። በሽታ ተወስዶልናል። ገብቷቸው አላለም። ፍርድ ፍርድ የሚባል ነገር ሞት ተወስዶልናል። ጨለማ ተወስዶልናል። ወይም ደግሞ ጌታ በመስቀል ላይ ኃጢአተኞች አድርጎን ያቀረበን። ስለዚህ መስቀሉ ላይ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ ነው ያረፈው። ገብቷቸው አላለ። እኛም መስቀል ላይ ከክርስቶስ ጋር አብሮ ምን ተደርጎብናል? ተፈርዶብናል አብሮ ያንን ሁሉ ፍርድ ምን አድርገናል ተቀብለናል። የኢየሱስ ክርስቶስን መስቀል እኛም አላመለጥን አብረን ተሰቅለናል ከእኔ ጋር ናቸው አብረን ተሰቅለናል ስለዚህ መስቀሉ እነዚህ ነገሮች ሁሉ ወስዱልን ስለዚህ ሰዎቹ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ሲባል ኩነኔ እንደሌለባቸው ሰይጣን መጥቶ ቢከሳቸው ነው ተወስዷል ኩነኔ ተወስዷል ኃጢአቴ? ምን ብሏል? ተወስዷል። መርገሜ ተወስዷል። ያ የመስቀሉ ስራ ከነበረባቸው ሸክም ነፃ እንዳወጣቸው እርግጠኞች ነበሩ። ጽድቅን የተቀበል ነው በትንሣኤ ነው። መጽሐፍ ቅዱስ ሲናገር ስለ ኃጢአታችን የሞተውን እኛን ጻድቅ አድርጎ ለማቅረብ የተነሳውን ይላል። የትንሣኤውን ህይወት ነው የተቀበል። የመስቀሉ ስራ ታሪካችን የጀመረበት ሳይሆን ታሪካችን ያበቃበት ነው። ያንኛው ታሪክ ማለት ነው ትንሣኤው ደግሞ አዲሱ ታሪካችን የተወለደበት ነው። ከኔ ጋር ናችሁ? ለዚህ ነው አባቶቻችን ሁልጊዜ የክርስቶስን ትንሣኤ ሲሰብኩ የሚሰብኩት ጥቅስ ምንድን ነበር? አንተ ልጄ ነህ እኔ ዛሬ ወለድኩ። ሁልጊዜ ዳግም ውልደትን ነው የሚሰብኩት። ስለዚህ ጽድቅን የተቀበልነው በምንድን ነው? በትንሣኤው ነው። መስቀሉን ምን ውሎባቸው ነበር? ተስሎባቸው ነበር። በአይናቸው ላይ በቃ እጃቸውን ሲዘረጉ አይኖቻቸውን ሲጨፍኑ ያንን ያዩት ነበር። ያ ነገር ለነሱ እውን ነበር። ያ ነገር ለነሱ ምንድን ነበር? ሪል ነበር። መቼ ወንጌልን ሲሰሙ አደለም? እነሱ ደግሞ ከእምነት ጋር በሆነ መስማት ምን ሲያደርጉ? ሲቀበሉ ሲሰሙ በክርስቶስ እንዲነ ክርስቶስ እንዲያርጎልሃል፣ ክርስቶስ እንደዚህ ሰርቶልሃል ሲባሉ ያንን ነገር ይቀበሉ ነበር። ያ ነበር የተሳለባቸው። አሁን ደግሞ ምን አላቸው? ለእውነት እንዳትታዘዙ ማን ምን አደረገባችሁ? አዚም አደረገባችሁ። እንግሊዘኛው ቢዊችድ ይላል። የዊችክራፍት አሰራር ነው ይላል። ቢዊችድ ይለዋል። የዊች ክራፍት አሰራር። ዊች ክራፍት በአጠቃላይ የዊች ክራፍት መንፈስ የሚያደርገው ማይንድ ኮንትሮል ነው። የዊች ክራፍት አሰራር ኦኬ። ማይንድ ኮንትሮል ቢዊችድ የሚለው ቃል በገላትያ ሶስት አማካኝነት ምን ማለት መሰላቸው? ምክንያቱም የገላትያን መልእክት በደንብ ስትሰሙ እነዚህ የተሸቀጠውን ወንጌል ሊሰብኳቸው የመጡት ሰዎች ይሄንን ወንጌል ከመስበካቸው በፊት መጀመሪያ የሐዋርያውን ስም ነው ያጠፉት። ምክንያቱም ሐዋርያውን እንደራሱ ራሱ እንደ ጌታ ተቀብለውት ነበር ይናገራል። እሱ ራሱ እንደ ክርስቶስ እኮ ተቀብላችሁኝ፣ እንደ እግዚአብሔር መልአክ እንዲያውም እንደ ክርስቶስ ተቀብላችሁኝ ነበር ይላቸዋል። አይናችሁን እንኳን ስጡኝ ብላችሁ ትሰጡኝ ነበር አለ። መጀመሪያ ላይ በጣም ተቀብለውታል ሐዋርያውን። ስለዚህ መጀመሪያ ላይ ይህንን ትምህርት ከማስገባታቸው ይህንን ትምህርት እንዲቀበሏቸው ከማድረጋቸው በፊት የሐዋርያውን ስም ነው ያጠፉት። አንደረስ አናርጋችሁኛል። አሁን ምን ማለት መሰለ ቢዊችድ ማለት ማድረግ ማለት ማለት ነው። ነገሮችን እንዳሉ እንዳትቀበል አይምሮን መቆጣጠር ማለት ነው አንዳንድ ጊዜ ስለ አንዳንድ ሰው ሰምታችሁ አታቆም ሮንግ የሆነ ነገር ሰምታችሁ አታቆም ከዛ በኋላ ሰውየው ምንም መልካም ነገር እንኳን ቢያወራ በአይምሯችሁ የሚመጣው የሰማችሁት ነገር ነው ስለዚህ ሰውየው የሚያወራውን ነገር እንዳትቀበሉ ምን ትሆናላችሁ ቢዊች ዶ ናቸዋል አሁን ይሄ የህግ ትምህርት ገብቶ በጣም ከባዱ የህግ ትምህርት ምንድን ነው መሰላችሁ? የጽድቅ ትምህርት ነው የሚመስለው። የጽድቅ ትምህርት ነው የሚመስለው ነው። አንድ አንድ ጊዜ አንድ ዘማሪ እኛ ቤተክርስቲያን መጥቶ ነበርና እና በጣም ነው የሚናገረው፣ በጣም ነው የሚናገረው፣ በጣም ይናገራል። በቃ ሲቆም እንትን ሲል በጣም ነው ኃይለ ቃል ይናገራል። እና የሆነ ሰዓት ላይ የሆነ ሰው ምናለኝ ቶ እሱ እኮ የጽድቅ አገልጋይ ስለሆነ ነው አለኝ። የጽድቅ አገልጋይ ስለሆነ ነው ይመስላል። ታውቃላቸው አይደለ? የሆነ የጽድቅ ትምህርት ይመስላል። አንድ ሰው ለጽድቅ የተቆረቆረ የቀና ይመስላል ትምህርቱ፣ ግን በጣም አደገኛ ትምህርት። ለዚህ ነው ይሄ የህግ ትምህርት ሲገባ ሰዎች በቀላሉ የሚቀበሉት ለምንድን ነው? እውነት ነው የሚመስላቸው። ሁለተኛ ደግሞ የመጣንበት ሃይማኖት፣ ከየትኛውም ሃይማኖት ሰው ቢመጣ የሃይማኖት ትምህርት ምንድን ነው መልካ ማድረግ አይደለም? ወታችሁ አንድን ሃይማኖተኛ የዘላ የዘላለምን ህይወት እንዶርስ የምላድርግ ባሉት መልካም አድርግ ነው የሚለ ሶ ያ ለአይምሯችን ፋሚሊያር ነው የለመድ ነው ነው ገብታችኋል። ለዚህ ነው ይሄ በጸጋ ድናሃል የሚባለው ነገር ለኛ ስትሬንጅ ነው የሚሆነው፣ እንግዳ የሆነ ትምህርት ነው የሚሆንብን፣ ገብታችኋል። አለም ያንኛው ግን ሲመጣ የለመድ ነው ስለሆነ፣ ፋሚሊያር ስለሆነ ለአይምሯችን እውነት ይመስለናል። ሶ አይምሮን ኮንትሮል ለማድረግ እንደ ገላትያ ሶስት አማካኝነት አይምሮን ኮንትሮል ለማድረግ የግድ ዊችክራፍት ጋር መሄድ አይጠበቅብም። በሀሳብ አይምሮን ኮንትሮል ማድረግ ይቻላል። በትምህርት የሰውን አይምሮ ምን ማድረግ ይቻላል? ኮንትሮል ማድረግ ይቻላል። እነዚህን የህግ አስተማሪዎች ምንድን ያላቸው? መጥተው ቢዊች ልን ያደረጓችሁ፣ አዚ ምን ያደረጉባችሁ፣ ምንን እንዳትቀበሉ የእውነት እንዳትታዘዙ። ገላትያ ምዕራፍ አራት ቁጥር 19 ላይ ምን ይላቸዋል? ክርስቶስ ዳግመኛ በእናንተ እስኪሳል ድረስ ምጥ ይዞኛል ይላቸዋል። ተስሎ ነበረ። አሁን ደግሞ ዳግመኛ በእናንተ እስኪሳል ድረስ ምን ይዞኛል ይላቸዋል። ምጥ ይዞኛል። ምክንያቱም አንዳንድ ትምህርት ከገባብህ አይወጣም። የሆነ ሰዓት ላይ የሆነ የሰማኸው ትምህርት አለ የሆነ ሰዓት ላይ የሆነ የተቀበልከው ሀሳብ አለ። ያ ገብቶ ሁለት ዓመት ስታክ አድርጎ ሊያቆምህ ይችላል። በጣም ከባድ ነው አንዳንድ ነገር። ስለዚህ ቢዊችድ የሚለው እሱ ነው። ከነገናችሁ ለእውነት እንዳትታዘዙ ማን አዚም ያደረገባችሁ? ያለኝ ስልሶ አንዳንድ ትምህርቶች ስትሰማቸው መጠንቀቅ አለብህ። ምን ሊያደርጉት ይችላሉ መሰለ? ክርስቶስን ካንተ ሕሊና ላይ ሙሉ ለሙሉ ካንተ አይምሮ ላይ ሙሉ ለሙሉ ሊያጠፋው ይችላል ማለት። ከዚህ በኋላ ክርስቶስን ተስፋ እንዳታረገው፣ ከዚህ በኋላ ስራህን ተስፋ እንድታረግ፣ ከዚህ በኋላ ችሎታህን፣ የአንተን ብቃት፣ የአንተን ጽድቅ፣ የአንተን መልካምነት ተስፋ እንድታረግ ያረጉሃል በራሰ እንድትደገፍ ያረጋዋል። ምክንያቱም ቀጥሎ ያለው እሱ ነው። በነገራችን ላይ የማታስተውሉ የገላትያ አይደለም ሰዎች የሚለውን፣ ኦፉሊሽ ገላትያን፣ አንደኛው ትርጉም ዩስቱፒድ ገላትያን ይላል። ሴንስለስ፣ አምፕሊፋይድ ቨርዥኑ ሴንስለስ፣ ቶትለስ ገላትያንስ ይላል። ምን ማለት ነው? አንድን ነገር ይህን እንደዚህ ማለት እንግዳ የሆነ ትምህርት ሲመጣ ዝም ብላችሁ የምትቀበሉት እናንተ ስቱፒዶች ናችሁ እያለ አትሊስት አታሰላስሉም ወይ? አትሊስት ሕይወታችሁ ላይ መጀመሪያ ወንጌል ሲሰበክላችሁ ሕይወታችሁ ላይ የመጣውን ለውጥ አታስቡ ወይ? እዚህ አንድ ነገር ልንገራችሁ። መጀመሪያ ጌታን ስትቀበሉ የተቀበላችሁ ሰሞን ሞር ወደ ቸርች እንድትመጡ ያደረጋችሁ ይህንን ይህንን ማድረግ አለብኝ የሚለው ትምህርት ነው ወይስ የጌታ ፍቅር ነው ምንድን ነው እንደዚህ ያረጋችሁት እዚህ ላችኋል ጌታን እንደተቀበልን ሰሞን ጌታን እንደተቀበልን ሰሞን የሰማነው በኢየሱስ ድነሃል ነው አይደለም ክርስቶስ አድንዋል ክርስቶስ አጽድቆሃል ነው ያ እውነት ምን አድርጎን ነበር በጣም በእግዚአብሔር ቤት ላይ እንድንተጋ በጽድቅ ህይወት እንድንተጋ አይደለም ኃጢአትን እንድንጠላ ዓለምን እንድንክድ ያደረገን እኮ ያ እውነት ነው አግኝታችሁ አለ አይደል ይህን ነው እንዴት አታሰላስሉም? ያላቸው ቅድም አንድ ነገር ከናንተ መማር እፈልጋለሁ አላቸው አይደል። መንፈስ ቅዱስን የተቀበላችሁት ህግን ስለጠበቃችሁ ነው ወይስ አለ የሰበክንላችሁን ስላመናችሁ። ሶ መንፈስ ቅዱስም የተቀበልነው ምን ስላደረግን ነው ወንጌልን ስላመንን ነው፣ ወይም ደግሞ መንፈስ ቅዱስ ወደ ውስጣችን የመጣው? በብሉ ኪዳን ጊዜ መንፈስ ቅዱስ ወደ ውስጣቸው አይመጣም፣ አይደለም። በላያቸው ነው የሚመጣው፣ በላያቸው ነው የሚመጣው። ደግሞም ይሄዳል፣ ይሄዳል፣ ተመልሶም ይሄዳል። ምክንያቱም በህጉ አማካኝነት በህጉ የተሰጠውን የተሰጠውን ህግ ከጠበቁ ነው በእነሱ ላይ የሚመጣው። እሱም በውስጣቸው አይደለም መጣው በላያቸው ነው የሚመጣው። አሁን ግን መንፈስ ቅዱስን የተቀበልነው ክርስቶስ ኢየሱስ በሰራው ስራ እንጂ እኛ በሠራ ነው ስራ ነው። ያ ስራ እስካልተበላሸ ድረስ መንፈስ ቅዱስ ከአንተ አይሄድም። ከሞን የገባው ሰዋል። የተናገርኩት ነገር ኢቭን መንፈስ ቅዱስን ለመቀበል እንድንጸልይ መጽሐፍ ቅዱስ አይናገርም። ጌታ ኢየሱስ እኔ አብን እለምናለሁ እኔ እኔን እለምናለሁ ያለው ጠብቁ እንጂ ጸልዩዋል አላቸውም። ከሞን ይሰማኝ ሰዋል። አይደለም መጀመሪያ ምንድን ያላቸው? ዮሐንስ ወንጌል ላይ እኔ አብን እለምናለሁ፣ እርሱም ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣቸዋል እኔ ነኝ ለምናል ያለው ከዛ መጨረሻ ላይ ምንድን ያላቸው አብ ሰጠውን ተስፋ ጠብቁ፣ አይደለም። ዮሐንስ በውሃ አጥምቆ ነበር። እናንተ ግን ከጥቂት ቀን በኋላ በእሳትና በመንፈስ ቅዱስ ትጠመቃላችሁ። ጠብቁ እንጂ ያላቸው ለምኑ አላላቸው። መንፈስ ቅዱስ የመጣውም ኢየሱስ ክርስቶስ በሰራው ስራ፣ ኢየሱስ ክርስቶስ በለመነው ጸሎት ነው። አግኝታችሁ እኛ ለምናገረው ነገር እኛ ደግሞ የተቀበልነው ምን በማድረጋችን ነው? በማመናችን ነው። እምነት እግዚአብሔር እንዲሰጥ አያረገውም። እምነት አንተ እንድትቀበል ነው የሚያረግህ። እግዚአብሔር የሰጠን በጸጋ ነው። እንዲህ ነው የሰጠን። እምነት አንተ የምትቀበልበት ነው። ይሰማኝ ሰዋል? ከኔ ጋር ናቸው። ስለዚህ ልክ ያንን የወንጌል እምነት የወንጌል እውነት ሲያምኑ ምን ተቀበሉ? መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን መቀበል ብቻ አይደለም በመንፈስ ቅዱስ መንቀሳቀስ ጀመሩ። በመንፈስ ቅዱስ መመላለስ ጀመሩ። መንፈስ ቅዱስ ምን እያረጋቸው መጣ። ትራንስፎርም እያረጋቸው መጣ። ትራንስፎርም እያረጋቸው፣ እየለወጣቸው እየለወጣቸው መጣ። እነሱ ምን መሆን ጀመሩ? ለወንጌል መከራ መቀበልን ጀመሩ። ለዛ ወንጌል መሰደድ ጀመሩ። ለዛ ወንጌል መሰደብ ጀመሩ። ከነገር ናቸው። ለዛ ወንጌል ብዙ ነገር ማጣት ጀመሩ። ምን ስለሆነ ስትሉ የተቀበሉት መንፈስ አለ፣ የሰሙት እውነት አለ። ኢየሱስ ክርስቶስን በዓይናቸው ላይ ምን አደረገባቸው? ሳለባቸው መስቀሉ የእግዚአብሔር ፍቅር የተገለጠበት ነው። ዳት ሚንስ የእግዚአብሔር ፍቅር በራላቸው። እግዚአብሔር እንዴት እንደሚወዳቸው ገባቸው። ምን ያህል ዋጋ እንደከፈለላቸው አዩ። የተደረገላቸው ነገር ገባቸው። ምን ማድረግ ጀመሩ? መከራ መቀበልን ጀመሩ። ሚዚንጋ ይሄ ብቻ አይደለም የሚናገረው ነገር አንዳንዱ ነገር ከብዙ ልምምዳችን ይለያል። ታውቃላችሁ መከራ ብቻ አይደለም ሲቀበሉ የነበሩት አላለም። ምን ይላል? መንፈሱን የሚሰጣችሁና በእናንተም ዘንድ ምን የሚያደርግ ተአምራትን የሚያደርግ በሕይወታቸው ተአምራት መሆን ጀምሮ ነበር። ያንን የተሰበከላቸውን እውነት በአይናቸው ማየት ጀምረው ነበር። መስቀሉ ላይ የሆኑ ነገር በርሱ ቁስል ተፈውሳቸዋል የሚለውን እውነት በአይናቸው ያዩት ነበር። ፈውስ ይሆን ነበር። ከኔጋናቸው ታምራት ተአምራት ይሆን ነበር። ዴሊቨራንስ ይሆን ነበር። የእግዚአብሔርን ቃል አምነው ሲያውጁ ይፈጸም ነበር። በህይወታቸው በነሱም ህይወት ላይ ተአምራት ይሆን ነበር። እነሱም ተአምራት ያደርጉ ነበር። ኢየሱስ ክርስቶስ ጌታ። ስለዚህ ተአምራት ማድረግ ከፈለግ ወይም ደግሞ ተአምራትን ማየት ከፈለግ መጽሐፍ ቅዱስ የሚናገረው መጽሐፍ ቅዱስ ላይ ያለውን እውነት እመን። መንፈስ ቅዱስ በሕይወትት አምራት ማድረግ ይጀምራል። ሐሙስ እሁድ የጀመርኩላችሁ ትዘላችሁ አደለም፣ ትራንስፎርሜሽኑ የሚካሄደው በመንፈስ ቅዱስ ነው እሚል አደለም? እኛ ልክ የእግዚአብሔርን ቃል አምነን ስንቀበል አደለም? መንፈስ ቅዱስ ምን ያደርጋል? ነገሮችን መለወጥ ይጀምራል። ነገሮች የሚለወጡት በመንፈስ ቅዱስ ነው አላለም? ከነገር ናቸው ስለዚህ በህይወት ላይ ድንቅንም ማየት ከፈለግ ተአምራትንም ማየት ከፈለግ ፓስተር አዛሪያ የሚባል ሰው መጥቶ ወይም ነብይ እንትና የሚባል ሰው መቶ እጅ ጭኖ የሆነ ነገር ኢምፓርት እስኪያደርግ ድረስ መጠበቅ የለብን እንደዛ አይልም ኢምፓርቴሽን ምናምን ነገር አይልም እዚህ ጋ ጸጋ መካፈል አለ በኢምፓርቴሽን አምናለሁ ነገር ግን መጽሐፍ ቅዱስ ምንድን ነው የሚለው የተሰበከልህን እውነት ወይም ንህ ያለህን ነገር ነኝ ካልክ ወይም ደግሞ ሌላ ምንም መጽሐፍ ቅዱስ አንተ እጅ ጭነህ እንደምትፈውስ ይናገራል። አንተ እጅ ጭነህ አጋንንት እንደምታስወጣ ይናገራል። መጽሐፍ ቅዱስ አንተ ተአምራት እንደምታደርግ ይናገራል። ጌታ ኢየሱስ በእኔ የሚያምን እኔም የማደርገው ሊያደርግ ይችላል ብሏል። ለሚያምን ሁሉ ይቻላል ብሏል ጌታ ኢየሱስ። ትልቅ እምነትም ራሱ አልጠየቀም ጌታ ኢየሱስ አይደለም። እምነታችንን አሳድግልን ብለውት ነበር። ኖ አለ የእምነት ማደግ አይደለም የሚያስፈልገዋል አይደለም። የሰናፍጭ ዘር ያችን ቅንጣት የምታክል እምነት ካለ ይህን ተራራ ከዚህ ተነቅለ ወደዛ ሂድ ብትለው ይሆንልሃል አለ። ከአንተ የሚጠበው ምንድን ነው አለ? የምትናገረው ነገር እንደሚፈጸም በልብህ አምነህ ተናገረዋል። አግኝታችሁኛል ለምናገረው ነገር። ስለዚህ እነዚህ ሰዎች ይሄ እውነት በህይወታቸው ላይ መገለጥ ጀምሮ ነበር። ታምራትን ማየት ጀምሮ ነበር ድንቅን ማየት ጀምሮ ነበር። ምልክትን ማየት ጀምረው ነበር። መከራ መቀበል ጀምረው ነበር። እንዲያውም ምናላቸው በመንፈስ ነበር የጀመራችሁታል። በመንፈስ ነበር የጀመራችሁታል። አሁን በስጋ ልትፈጸሙ ትፈልጋላችሁን? ሮሜ ስምንት ላይ ሂዱና በመንፈስ መመላለስ የሚለውን ነገር የተወሰነ እኔ ዋው ሮሜ 8 ሮሜ ምዕራፍ 8 ቁጥር 1 ከቁጥር 1 ጀምሮ አገኛችሁት አደለ ምን ይላል እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው አደለ መቼ ምን የለባቸው ኩነኔ ወይም የፍርድ ፍርሃት የለባቸው ጀጅመንት የሚባለው ነገር አልቋል። ፍርድ የሚባለው ነገር አልቋል። አግኝታችኋል። ኦፍኮርስ የቅዱሳኖች የጻድቃኖች ፍርድ የሚባላል ፍርድን በምን አይነት መንገድ መሰላችሁ ማየት ያለባችሁ? አንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ጌታ እራት የሚያብራራው ክፍል ላይ ታስታውሱ ከሆነ አንዳንዶች የደከሙት አንዳንዶች የታመሙት አንዳንዶች ያንቀላፉት በዚህ ምክንያት ነው ይልና፣ ራሳችንን ብንመረምር ባልተፈረደብን ነበር ይላል። ነገር ግን አደለም ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። እዛ ጋር ሁለት አይነት ፍርድ ያስቀምጥልናል። የዓለም ፍርድ እንዳለና የእግዚአብሔር ልጆች ደግሞ ፍርድ እንዳለ ይነግረናል። አሁን የእግዚአብሔር ልጆች ለሚያጠፉት ጥፋት ቅጣት አለባቸው ኦኬ ዕብራውያን መጽሐፍ ላይ ቅጣት ይለዋል ፍርድ ሳይሆን ቅጣት አለባቸው ኦኬ ያ ቅጣት የሚመጣው ለምንድን ነው ላጠፋነው ጥፋት በጌታ ካልተገሰጽን ከዓለም ጋር ይፈረድብናል ነገር ግን ያንን ፍርድ ስላመለጥን እንደ ልጅ እንቀጣለን ገብቷችኋል አደል የምናገረው ነገር አንደርሳ እናደርጋችሁኛል መጽሐፍ ቅዱስ ይናገራል ኦኬ አሁን ኩነኔ የለባቸውም እያለ እዚህ ጋር የሚያወራው እንደ ልጅ አትቀጡም ሳይሆን ፍርድን ነው በክርስቶስ ኢየሱስ ያሉት የዚህ ዓለም አይደለም ልጆች ያለባቸው አይነት ፍርድ የለባቸው። ምን የለባቸውም ኩነኔ የለባቸውም። የፍርድ ፍርሃት የለባቸውም። ኦኬ አራት ነጥብ ነው አይደለ? ምክንያቱም ቁጥሩ ለት ከዛ ጋር የቀጠለ አይደለም። አራት ነጥብ ካረገ በኋላ ቀጥሎ ምን ይላል? በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ። ሀሌሉያ። ይህም በደንብ ማየት አለ። በማን ያለው በክርስቶስ ኢየሱስ ያለው ምን የህይወት መንፈስ ህግ ስለዚህ በክርስቶስ ኢየሱስ ውስጥ ያለ የህይወት መንፈስ ህግ አለ የህይወት መንፈስ ህግም ይባላል ኢየሱስ ክርስቶስ ጌታ ነው በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከምን ህግና ከምን ህግ ከኃጢአትና ከሞት ህግ ምን አርነት አውጥቶኛልና ኢየሱስ ክርስቶስ ጌታ ነው ከኃጢአት ህግና ከሞት ህግ አርነት ማለት ኃጢአት የሚባለው ነገር በኔ ላይ እንዳይሰራ፣ ሞት የሚባለው ነገር በኔ ላይ እንዳይሰራ፣ ምን አድርጎኛል? ነፃነት፣ አርነት አውጥቶኛል። እነዚህ ነገሮች ከዚህ በኋላ በእኛ ላይ ምን የላቸው? ስልጣን የላቸው። ምንም አይነት ኮኔክሽን የላቸውም ከእኛ ጋር። አሁን ነጻነት ያወጣን ምንድን ነው? ነጻነት ያወጣን ምንድን ነው? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ። የሚገርም ነው። አንደኛው ህግ አንደኛውን ህግ ይሽረዋል። የህይወት መንፈስ ህግ የሞትን ህግና የኃጢአትን ህግ ምን ያደርገዋል? ይሽረዋል። ወይም ደግሞ የህይወት መንፈስ ህግ ላይ የህይወት መንፈስ ላይ የኃጢአት ህግና የሞት ህግ ፋንክሽን ማድረግ አይችልም። ታውቃላችሁ ሃይድሮጅን ለግራቪቲ ልዋ አይገዛም። ምክንያቱም ሃይድሮጅን ራሱ የራሱን የቻለ ህግ አለው። ውስጥ ያሉት ሃይድሮጅን ውስጥ ያሉት ሞለኪውሎች እርስ በርሳቸው የተያዙ ስላልሆኑ ለምን ህግ አይገዙም? ለግራቪቲ ሎው አይገዙም። ልክ እንደዛ የህይወት መንፈስ ህግ ለኃጢአት ህግና ለሞት ህግ አይገዛም። በማን ያለው? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ